የጥላሁን ዜማ በአንድ ምሽት ያመጣውን ውጤት ልገልጽላችሁ እወዳለሁ። ከአዛንቺስ አንድ ጓደኛችን ቤት ሆነን ስናወጋ፣ ድንገት አንዲት ሴት ከጎረቤት ሮጣ መጥታ ሳሎኑን አቋርጣ መኝታ ቤት ስትገባና በሩን ስትዘጋ ባልየው ተከትሏት ሮጦ ሲመጣ ጥላሁን የጠላ ሽጠላ የተሰኘውን ዘፈን ያንጎራጉር ነበር። በስሜት ተውጦ ርጭ ብለን እያዳመጥ ነው ያንቆርቁረዋል። ባልየው ልክ ተንደርድሮ ሲገባና ገላጋዮች ሲይዙት ሰውየውን እያየ ጥላሁን ገና በካሴት ያላስቀረጠውን ዜማ ጣራው እስኪሰነጠቅ ይለቀዋል። ሰውየው ጥላሁን አለ እንዴ አለና እንደ መደንገጥ ብሎ ፊቱ መደኛ አዞረ። አርቲስቱ ግን ቀጠለ። ሰውየው ቁጭ አለ። ጥላሁን በዚህ ጊዜ ሰውየው ቁጭ ሲል ዘፈኑን ቀጥ አድርጎ አቆመ፣ አቋረጠ። በሚያሳዝን አስተያየት መሬት መሬት እያየ ወይ ቅዱስ ገብርኤል የጥልዬን ድምፅ እንድምጥልስ ማበት ወይ ወይስ የእሷን ለከፋ አለ ሰውየው። ሳቃችንን ለቀቅ ነው። እባክህ ቀጥል የኔ ጌታ አለው። ቃል ግባልኝና አለው። ጥላው አረ ገብርኤልን አነካትም ትውጣ አለ ሰው። ሚስት ወጣችና እንደ ማልጎምጎም ብላ ወንበር ስባ ተቀመጠች። አርቲስቱ እንደዚያን ቀን ተደስቶ የሚያውቅ አይመስለኝም። ስትሄድ ስከተላትን፣ ክፋይን፣ ካሽን፣ ትዝታን በማከታተል ያዜምልን ጀመር። ምሽቱ እስኪጋመስ የሙዚቃው ሀድራ ቀጠለ።